እንግዲህ ለጂጂክያ መልእክት አስተላልፏል ማለት ነው። ይገርማል ይገርማል። በስንት አመታቸው ደግሞ ተነሳባቸው ማለት ነው። የምር በጣም ያሳዝናል እየሆነ ያለው ነገር። እንግዲህ ጂጂክያን የማያውቃት ሰው የለም ማለት ነው። እንግዲህ ፋኒ የጂጂክያ ልጅ ነው ያገባው፣ እና በዛ ምክንያት፣ በዛ የተነሳ ይኸው ስንት አመት ሙሉ ይቀጣቀጣሉ ማለት ነው። በጣም በሚያሳዝን ሁኔታ እሷም ከነሱ ላይ በቃ እጇን አታነሳም። እነሱም ደግሞ ምስኪኖች በዛ ቢሏት በዚህ ቢሏት ትረሳናለች ብለው እንትን ቢሉም እሷ ልትረሳቸው አልቻለችም ማለት ነው። የምር በጣም ያሳዝናል። አንዳንድ ጊዜ ስታስቡት ቁጭ ብላችሁ ያኔ እንደ ሰውኛ ስናስበው በጣም ያሳዝናል ስራዋ ማለት ነው የእሷ። እኔ የምር ትናንትና ሳሚ ይሄ ማነው ፋኒ እባክሽን አትድረሽብን፣ ይበቃሻል፣ ከዚህም በላይ አትሄጂ ብሎ ያው ተማሮ ተናግሯል ማለት ነው። አሰላም አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁልኝ ወይ? ሁላችሁን በያላችሁበት ሰላማችሁ ብዜት ትርፍ ይበልኝ እያልኩ ዛሬም በአዲስ ቪዲዮ ከች ብያለሁ ማለት ነው። ነባር ቤተሰቦቼ የምወዳችሁ የማከብራችሁ ቪዲዮውን በላይክ በሸር እንድትጀምሩት በአክብሮት እጋብዛችኋለሁ ማለት ነው። አበረታቱኝ፣ የምር አበረታቱኝ። ሀቂቃ ቤቴ ደግሞ መታችሁ ስትዘይሩኝ ማለት ነው። ኮሜንት ብቻ አስቀምጣችሁ አትሄዱ፣ ተው ግን፣ ቅንነት ለራስ ነው እና ላይክም እያደረጋችሁኝ ከተቻላችሁ ደግሞ ብትሸርቱልኝም ሀሪፍ ነገር ስለሆነ ሸርቱልኝም፣ ላይኳን ግን አትርሱ ማለት ነው። በቅንነት አበረታቱኝ፣ ቅንነት ለራስ ነው ማለት ነው ሀባይቦቼ። እና እንግዲህ አንዳንድ የራሴን ሀሳብ ጣል ጣል ለማድረግ ነው የመጣሁት። ትናንትና ፋኒ የሳምሪ ባል ማለት ነው እንግዲህ ምርር ብሎት እባክሽን ጅጅኪያ የምትባይ ሴት እባክሽን ከኛ ላይ ውረጂ እባክሽን እያለ እንግዲህ ሲማጸን ነበር ማለት ነው። እኔ የምር ሀቂቃ በጣም አሳዝኖኛል። ልጁ ደግሞ እንግዲህ በሚዲያ እንደሚታየው ከሆነ ማለት ነው እኛ እስካሁን ድረስ እሱ ላይ ስተት አላየንም ማለት ነው። የምር እንግዲህ ከሰባት አመት በፊት ጀምሮ በዚያን ሰዓት ያው እንግዲህ ትንንሽ ዩቱበሮች ዩቱብ ባልከፈትንም ነበር እና በጣም ነበር የምከታተላቸው በዛ ሰዓት ማለት ነው። እና በጣም ነው የምሰድበው የምር ሀቂቃ እንዲህ የቱን ያክልስ ቢወዳት ነው እንደዚህ ሁኖ እንዲህ አድርጋ እያዋረደችው በሚዲያ ላይ፣ እንደው ገና ወጣት ነው ልጁ። ያኔ ብዙ ያኔ ብዙ ነገር እንትን ማለት ይችላል፣ ግን ደግሞ ፍቅር ያሸንፋል ብሎ በጣም በትዕግስት ያኔ አብሯት እየኖረ ነው ከልጇ ጋ ማለት ነው። እሷ የቱን ያክል ብትሰድበው ብታዋርደው፣ ምንም ብትለውም ማሻላ ደስ በሚል ሁኔታ ህይወታቸውን እየመሩ ነው ያሉት ማለት ነው። እናት ደግሞ ታዲያ በዚህ ልክ በእርግጥ እንደ እናት መጀመሪያ ላይ ስትሄድ ልታናደዳት ትችላለች። ማንኛውም እናት እንደሚናደደው፣ እንዴት ከቤት ወታ ተከትላ ትሄዳለች የሚለው ባህላችንም ሁሉም ነገር ስላለ ትንሽ ያስቆጣል ማለት ነው። ያ ቢያስቆጣት እንኳ አሁን ላይ ደግሞ ህይወታቸውን እየመሩ የልጆች እናት አባት ሆነዋል። እነዚህ ልጆች እንግዲህ እንደ ድሮ አይደሉም እድሜም ጨምረዋል። ልጅም ደግሞ ወልደዋል። እሷም ደግሞ አያቱን አለች ለክብር አብቅተዋታል ማለት ነው እና ለክብር በዚህ ልክ ካደረሷት በኋላ እነሱም መበጥበጥ እኔ ሀቂቃ አስፈላጊ ነው ብዬ አላምንም። እሱ ራሱ እኔ እንጃ፣ መሻአላ ተባርከለ ሁላይ ሀቂቃ መሻአላ። እሱን የወለደች እና ታድላ ማህፀኗ ይለምለም የምር እንዴት አድርገው ቢያሳድጉት ነው? እንደው ካፉ እኮ ተሳስቶት እንኳ የሆነ በቃ ስድብ የተቀላቀለበት እንኳ አልተናገረም። በእርግጥ ልጆቹን ማየት አለበት እሷን ሳይሆን። እሷ እንግዲህ የትልቅ ትንሽ ብትሆንም እሱ ደግሞ ማስተዋል ያለው ልጅ ነው። በጣም ደስ የሚል ልጅ ማለት ነው የምር። እርግጥ ብሎ ሲናገር ግን እንደተናደደው ደግሞ ይለይበታል። ነፈሱ ቁርጥ እያለ ነው የሚያወራው፣ ሲያወራ የነበረው በንደት ትናንትና፣ እና በጣም አሳዝኖኛል የምር። በዚህ ልክ የሰው ልጅ ሲታገሳችሁ እንዴ ብላችሁ ወደ ራሷ ተመልሳ ቢያንስ ከነሱ ላይ ለቀቅ ብታረጋቸው ምን ችግር አለ የምር? ከዚህም በኋላ እነዚህ ልጆች ወልደዋል፣ ከብደዋል፣ ያኔ በምንም ሊለያዩ አይችሉም። እኔ ግን አሁን ላይ እምፈራላት ለሳምሪ እንደዚህ በቃ ሀላስ እሱን በምትጨቀጭቀው ጊዜ ወደ እሷም ደግሞ ጥላቻ መጥቶበት እንደው ትዳራቸው እንዳይበተን ብዬ ፈራላቸዋለሁ። እና ጅጅኪያ የምትባይ ሴትዮ የምር እንደው ልጅሽን ብታይ ቢያንስ። በእርግጥ አንቺ ኃይለኛ ነሽ። በዛን ሰዓት የዛሬ ሰባት ዓመት እሷንም ሳይቀር ነበር የምትሰድባት የምታጥረገርጋት። ያኔ ፋኒን ብቻ ሳይሆን እሷንም ነበር የምትሰድባት በጣም በሀይለኛው ማለት ነው። እና አሁን ላይ እነዚህን ልጆች ወልደዋል፣ ከብደዋል በቃ ህይወታቸውን እየመሩ ነው ያሉት። ምን አስፈለገ በዚህ ልክ? እንደገና ደግሞ አሁን ትንኮሳ በተነሳ ቁጥር የእነሱን ስም ማንሳትስ አስፈላጊ ነው ወይ? አሁን እንግዲህ ይሄ ነገር የተነሳው ሀቂቃ ሰሞኑን በቲክታክ ላይም በሁሉም ላይ ዴይዚ እና ያኛው ትግሬው ልጅ ለምን እንደዚህ አንድ ላይ ይሆናሉ በማለት የተነሳ ነው። አስራ ሶስት ትልቅ ሰው አደለች ወይ? እነዛን ልጆች እነዛን የልጆቿን የልጇን ልጆች ማየት የለባትም ወይ? እንዴት ነው በዚህ ነገር ላይ የእሷን ልጆች ስም አምጥታ እንደገና ወደ ሀሜት የምትገባው እንዴ? ታላቅነት እኮ ያኔ እድሜ በጨመረ ቁጥር እኮ የሆነ አእምሯችሁ እየበሰለ ይሄዳል። እሷ ሴት ግን የምር ምንም አትበስልም። አላህ ጌታ የምር በጣም ነው ያሳዝነ ትናንት ልጁ ማለት ነው እንደሰማችሁት እንግዲህ እሱ ራሱ እባክሽን አርፈሽ ተቀመጭ፣ አርፈሽ ተቀመጭ፣ እኔ አንቺን በህግ ነው እንጂ በስድብ እንዳንቺ ሚዲያ ላይ በመሳደብ ምን በማለት አላስቆምሽም፣ ግን ደግሞ በህግ አስቆምሻለሁ፣ አርፈሽ ተቀመጭ ብሏታል ማለት ነው። በጣም በሚያሳዝን ሁኔታ ግን ያሳዝናል። ልጁ እውነት ነው እሱ ጎትቷት አይደለም ሳምሪ፣ እቤቱ የወሰዳት እንግዲህ ሳምሪ ያው እንግዲህ በቴሌግራም ነው በኢንስታግራም ይሁን በቴሌግራም ይሁን እንግዲህ ድንገት ተገናኝተው ነው እዚህ ደረጃ የደረሱት፣ ለፍቅርም በቅተው ወደ ትዳሩ ዓለም ገብተው ልጅ ያፈሩት ማለት ነው። እና ስለዚህ በሰዓቱ እንኳ ብታናድዳት፣ ግን ልጅ ከተወለደ በኋላ በዚህ ልክ ደግሞ እነሱም መበጥበጥ አለባት ብዬ አላምንም። የምር እንደ እናት እኮ በጣም እኔ እንጃ ሁሉ እናት በቃ እኩል አይደለም ማለት ነው። እኔ አንዳንድ ጊዜ እንደዚህ እናት አንጀት እኳ አይችልም ብዬ ድምድም እማደርግበት አለኝ። እናት ስለሆነች አትችልም በቃ የልጆቿን በተለይ እንደዚህ የልጅ ልጅ ከተወለደ በኋላ የቱን ያክል የሚያሰው፣ ክፉ እንኳ ቢሆን ደግሞ ይሄ ልጅ ለሳምሪ ክፉ ነው ብዬ አላምንም። በጣም ነው የሚንከባከባት። ስትወልድ ማየታችሁ ከሆነ እንደ እናት ከጎኗ ሁኖ በቃ በተለይ የመጀመሪያ ልጇን ስትወልድ እንግዲህ እኛ እንዳየነው ያው እኛ የምናየው እንትን የምንለው ሜዲያ ላይ ያየነውን ስለሆነ በጣም ሲንከባከባት ነበር። እሷም የመጀመሪያ ልጇን ስትወልድ እሷም በጸብ ላይ ስለነበሩ ስላልተጠጋቻት ከወንድሟ ጋር ሁኖ በጣም ነበር ሲንከባከባት የነበረ ማለት ነው። እና ፋኒ ለሳምሪ ክፉ ሰው አይደለም ብዬ ነው ማምነው። እንግዲህ እኛ በሜዲያ ላይ ያየነውን ስለሆነ የምንፈርደው ማለት ነው እና በዚህ ልክ ለምን ለምን ጅጅክያ ግን ወላሂ፣ ወደ ራስሽ ብትመለሽስ ምን አለ? ልጅሽን ሕይወቷን ባታበላሽባት፣ ከወለደች በኋላ ከከበረች በኋላ ትዳሯንስ ባትበትኝባት። ምንም ይሁን አንዴ እንደው ማትለው ኮይላት መራስ ተክፍርላት። በተለይ ይህን ሁለት ቀን ደግሞ የምታወራው እኔ እንጃ። ልክ በቃ ፋኒ እሷን እንደሚፈልጋት ነገር አርጋ ነው እንደዚህ አረገ ሊደፍረኝ ምናምን ሁሉ። አረ በጣም ከባድ ነው። ሸምነው አንቺዬ ትልቅ ሰው አይደለሽ እንዴ? የምር በጣም ያሳዝናል ማለት ነው። እኔ ግን የምር ማታ ፋኒ ራሱ ሲናገር በጣም እንትን እየተናነቀው ነበርና ሲናገር እውነቱ ነው። የምር በጣም ትዕግስተኛ። እኔ እንዲህ ሌላው ሰው እኮ ቢሆን ወጥቶ ሚዲያ ላይ አፉን ነው የሚከፍተው። እንኳን አይደለም እናትን እምዬን ተነክታብኝ ቀርቶ አይደለም ማንኛውም ሰው ቢሆን እናቱ ተነክታበት አፉን የሚዘጋ ሰው አለ ብዬ አላምንም። ግን የሱ አስተዳደግ በቃ አስተዳደግ ይሏችኋል እንዲህ ነው። ማሻአላህ፣ ተባረከላህ። የምር ፋኒ ተቀጥቶ ያደገ ልጅ መሆኑ በደንብ ይለያል ያስታውቅበታልም። ለሰው ልጅ ክብር አለው። ይችን ሴት ቢያከብራት ነው ምንም ሳይል፣ እናቱ ስትሰደብበት ቤተሰብ ሲሰደብበት ጸጥ ብሎ ዝም ብሎ እያያት ያለው ማለት ነው እና በዚህ ልክ ባታዋረዳቸውት ሚዲያ ላይ የሆነ ነገር ዘረኝነት በተነሳ ቁጥርስ እሱን ባትሰድበውስ እንዴ? እንደው በአላህ እነዚህን ልጆች ያድጋሉ፣ መችም ነገ ጧት አድገው ነፍስ አውቀው ይህን ነገር ማየታቸውና መስማታቸው አይቀርም። አያት ናት። በዛን ሰዓት ደግሞ እሷ ታረጃለች፣ ወይም ጡረታ ውስጥ ትገባለች። እንደው ያሏት ይሄ ወንድ አንድ ወንድ አንድ ሳምሪና ወንድሟ ነው ያላት። እነዚህ የልጅ ልጆች እኮ እንደ ልጅም ሆነው እሷን እንትን ሊሏት ይችላሉ አላደል ሊጦሯት ይችላሉ ግን እንዴት ነው በዚህ ልክ ቤተሰቦቻቸውን እያንቋሸሸች እሷን እሚዋት ማለት ነው እንዴት ነው የማታገዛ ናዝበው የማታገናዝበው ለምንድን ነው በዚህ ልክ እነሱን የጠላቻቸውስ ለምንድን ነው የምር ጅጅኪያ አሁንም ቢሆን ወደ ራስሽ ተመልሰሽ የእነሱን ስም ባታነሺ በቃ እንደው ይህንንም ዶላር እንትን ለማለት ብለሽ ከሆነ ሌላ አጀንዳ እምጥተሽ በሌላ አጀንዳ ብትመጪ ልጆችና በሌላ አጀንዳ መጥተሽ ዶላርሽን ብትሰሪ ያዋጣሻል፣ ባይነኝ። እንደኔ ይሄ የራሴ አስተያየት ነው። ልጁ ምንም ያረገሽ ነገር የለም፣ ምንም የበደለሽ ነገር የለም። ልጅሽንም ደግሞ እንክብክብ አርጎ ነው የያዘልሽ። የምር ሰው በተቻለው ነው አይደል? በተቻለው መችም እኔ ይመስለኛል ለሜዲያ ብቻ ካልሆነ ያስደሰታት የሚኖር ልጅ ነው የሚመስለኝ ማለት ነው እና በዚህ ልክ ባትፈታተኝው የምር በዚህ ልክ ባትፈታተኙ ባይነኝ ማለት ነው። እንደው ምንም ቢሆን እናትነሽ አይደለ ለልጅሽ ቢያንስ ጥሩ ጥሩ ነገር ብትመኝላት እና ህይወቷን ትምራ በቃ። ከዚህም በኋላ እኔ በእነሱ መካከል መግባት የለብኝም ብለሽ ወላሂ ወደ ራሰሽ ወደ አእምሮች ተመልሰሽ ማሰብ አለብሽ። ታያቸው የኖሩበት ህይወታቸውን የምሩበት ባይነኝ ማለት ነው። የምር እኔ ትናንት እንደዛ ሲናገር ቤተሰቦቼ እያዋረደች እኔን፣ በእርግጥ እሱን እናአሊላ እኔ ትዕግስቱ እኔ የምር በፊት ጊዜ የዛሬ ስንት ዓመት ሰባት ዓመት ስድስት ዓመት በደንብ እከታተላቸው ነበርና በጣ የምትሰድበው ስድብ እኔ እንጃ፣ ሱብሐና አላህ። የምር ሀቂቃ አንዳንድ ጊዜ አባባል አለ ሀገራችን አፍ ሲከፈት ጭንቅላት ይታያል የሚባል ተረት አለን። ሀቂቃ የምር በጣም እንደዛ ነገር ነው የምትናገረው። ሁለ ነገሯ በቃ ትንሽ ነው። እንዲህ የሰው ልጅ በቃ ከአስራ ምናምን ዓመት በላይ እኮ አእምሮ በቃ እያገናዘበ ነው የሚመጣው እንጂ ወደታች ወደኋላ ኋላ እያደገ ይሄዳል እንዴ? ሰው ወደ ኋላ እያነሰ ይሄዳል እንዴ? ወደፊት እያደገ ይሄዳል እንጂ እና እንደዛ ነገር ነች። አሁንም ቢሆን የወገብ ቅማል ከምትሆኝባቸው በጣም እንደዚህ ተምታሰቃያቸው ኑሯቸውን፣ ህይወታቸውን ልጆቻቸውን ቢያሳድጉና ቢመሩ ህይወታቸውን ባትበትኝባቸው በትኝባቸው ባይነኝ የምታወሪውን ደግሞ እንደ የአላህ ኧረ ጨካይነሽ አንቺ። እንኳ ወላሂ እናት እኮ ሩህሩህ ናት። የአረቢ ቄት እንደ ስብሀናላህ ኧረ እናቶችን አታሰድቢ ባላህ። እንደዚህ እየሆንሽ ማለት ነው። እንደው ትንሽ ነውርና እንትኑን ወቂ እና ተወታደርጊያቸው ባይነኝ ብትተያቸው ባይነኝ ብትታያቸው ባይ እናት ነሽ። መጀመሪያ ላይ እንደነገርኳችሁ መጀመሪያ ላይ ስትሄድ ልትናደድ ትችላለች። ማንኛውም እናት ይናደዳል። ልጅን አሳድጎ ለቁም ነገር አበቃለሁ ብሎ ክፉ ነገር ላይ ባትወርቅም እንደዚህ ድንገት ብድግ ብላ ስትሄድባችሁ ሁላችንም የምናረገው ነገር ነው ማለት ነው። ግን ደግሞ እንደዚህ ተስማምተው ተጋብተው ህይወታቸውን እንደዚህ ወልደው ወልደው ከታየ በኋላ እኔ እንጃ እንደዚህ ቤተሰብ በዚህ ልክ ጽኑ በቃ ክፉ ይሆንባቸዋል ብዬ አምኜ አንድም ቀን አላውቅም እላችኋለሁ። ቪዲዮውን አበዛሁባችሁ። ውድና የተከበራችሁ የቻናል የቤተሰቦች እናንተም ያላችሁን ሀሳብ በኮሜንት እያስቀመጣችሁ እኔንም ደግሞ ላይክ፣ ሸር፣ ሰብስክራይብ እያረጋችሁ እንዲታበረታቱኝ በአክብሮት እጋብዛችኋለሁ ማለት ነው። እና ውድና የተከበራችሁ የቻናሌ ቤተሰቦች በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ፣ ሰላም ቆዩልኝ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ኢትዮጵያ ይሁን፣ ሰላም ለሕዝቦቿ ይሁን። አላህ ለሁላችንም ፍቅርን አንድነትን ይስጠን። ይሄንንም ዘረኝነት አላህ ከምድረ ገጽ ያጥፋልን እያልኩኝ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ፣ ሰላም ቆዩልኝ።